የትኛውን ነፍሷን፣ የትኛውን ህይወቷን የሰጠች እኮ። የሚገርመኝ ነገር ሴቶቹ ምን ሆናችኋል? እንዲ ምን ሆናችኋል? የሰው የምትመኙት ዘንድሮ እዛ ጋር ጽግሻ እያለቀሰች ነው የተንጠልጠላባት ቀለበት ለአንድ ቀንም ቢያልሽ በሚል ዳንኤ፣ አንተ ደግሞ እዚህ ጋ ከሉል ጋር ያለሽ ነገር አለ እያልክ ይኸው የገዛ ፍቅረኛ ማመናቅተዋል የሆነውን እንኳን መስማት አትፈልግም። ስለዚህ ምን ነው ልንል የምንችለው? እንዴ ግራ ገባኝ እኮ፣ ይህን እንደው መቀደድ ከጀመርኩ ማላቆም። ሴትዮ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ጋ ሁሉ ሰላም ሁሉ መልካም ነው። እናንተ ጋም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ እንደተለመደው ቪዲዮን ስትጀምሩ ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደረጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበስኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ቅድ ቅድም አካባቢ ቪዲዮ ለቀቅላችሁ ነበር። በነገራችን ላይ ማለት በጣም ደክሞኝ ማታ እንቅልፍ እምቢ ብሎኝ እስከ ማታ ሁለት ሰዓት ድረስ ስገላበት ስገላበት በኢትዮጵያ ሰባት ሰዓት ነው እንቅልፍ የወሰደኝ ና ከዛ ቀን እንቅልፍ ጥሎ የሚነካ ቪዲዮን ያልፖስተልኩት መረስቸው ቀን የሰራሁላችሁ ቪዲዮ ነው። አሁን ከሰዓታት በፊት የለቀኩላቸው አይድሌ። አሁን ደግሞ እንግዲህ በሶስት ቤት የተለቀቀውን ቪዲዮ አየሁና እንደ ለቤተሰቦች የሆነ ነገር ማለት አለብኝ። እነሱ እኮ በጉጉት ነው ቤታቸውን አጽድተው ጎዝጉዞ ቡና ፍልተው የሚጠብቁኝ። የቤተሰቦች ጋር መሄድ አለብኝ መጠየቅ አለብኝ ብዬ ወደ እናንተ መጣሁ። የኔ ማሮች፣ ውዶች፣ ፍቅሮች በጣም የምወዳቸው የኔ ውዶች ማለት ነው። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያረጋቸው ነው ግን እነዋል እንቀሳቀሳለ ሰብስክራ ሰብስክራይባችሁን እንደያያችሁ እየጨመራችሁ እንጂ ። እና እንግዲህ በዛሬው ዕለት ሶሲ የእህትነት ወይም ደግሞ የጓደኝነት ድርሻዋን ትወጥታለች። ብዙዎቻችን ሶሲ የሆነ ነገር አድርጊ ምናምን እያልናት ነበረ። እሷም ደግሞ ቆይ እኔም የእህትነት ግዴታዬን መወጣት አለብኝ አለች፣ እና ያብን ለማናገር ሞከረች። ልዑልን ማናገረችው መስተካከል ከቻለ ሞክሪ አላት፣ ልዑል ማለት ነው። ምክንያቱም እንደማይስተካከል ያውቃል። ያም ማለት ያልፈላሹ ሮኖ ታውቃላችሁ፣ እንተከተካል ስለዚህ በቃ ሊሆን የማይችል ነገር እንደሆነ ግልጽ ነው። ኦኬ እና ዛሬ እንግዲህ መሄድ አለብኝ ብሎ ወስኖ ሮጦ ሻንጣውን ይዞ ጉዞ ጀምሯል ማለት ነው። እናም እንግዲህ ለሄሉ የማይገባትን ነገር ያደረኩላት ያደረግኩላት ለማይገባው ሰው ነው ቦታ እየሰጠሁ ያለሁት። ስለዚህ እኔ የማይገባትን ሰው ለምሰጠው ቦታ ለዝችኛው ሰጣለሁ አለ አለ እንግዲህ ምን ታደርጉታላችሁ? እኛም ደግሞ ውሃችን እየጠጣን ኑሯችን እያጣጣምን ችግር የለውም እንዳመጣጦ እንቀበለዋለን ብለን እርፋ እንላችሁ። ግን ማለት ነው ሁላችሁም ትዝብታችሁን እየጻፋችሁ ነው እንዴ? ልዑል ምንም አልተፈጠረም ትላለህ። አንገት አንገት ተለጣጥፋችሁ

ባለ ጉዳዮቹ ያብ ያብና ሄሉ ናቸው። ለምን ሁለቱ አንድ ላይ አይነጋገሩም? ሌሎቹ በኋላ አስፈላጊ ከሆነ በኋላ ይነጋገሩ። ያብ ተረዳት። ሄሉ ብዙ ጊዜ ተጎድታለች። ኧረ ያብ ተረዳት፣ አንድ እድል ስጣት። ስንት እቅድ አስባችሁ በዚህ ትለያያላችሁ። የሰው ልጅ ያሳልፋል፣ ግን ከስህተቱ ተምሮ ከመጣ ተቀበል። አንተም ሳት እሷም ሳት አንተም ሳት እሷም ሳት ከሆናችሁ ዳር አይሆንም። አንድ ሰው መቀዝቀዝ አለበት። ይህንን ተፈጥሮ ተፈጠረ ብላችሁ ይህ የሆነ ምክንያት ከዚህ አይበ ጥፋት ያጋጥማል፣ ግን ተመካከሩ። አንተ እኮ ጥፋተኛ ነህ ብዬሽ አላስብም። ከወደድክ በላይ እናትና አባት ቤት ሄድክ። እናትና አባት ቤት መሄድ ክብር ነው ብለሽ የምታስቢው እኔ አክብሯት ነው ብለሽ የምታስቢው እሱ እኮ ልህ ነው እዛ ያስኬደው። አሁንም ለአባቷ እና ለእናቷ ክብር

ኩፕ ምንድን ነው? ሄሉ እንዳልክ ጋር ሂጂ በጎን ማልሰሉ ረው ሄሉ እንዳልክ እየጠበቀች ነው። ከመኪና አደጋ በፊት ያለው ቪዲዮ ላይ ሄሉ ወደ ሕይወቴ ካልመጣች መንገድ ላይ ቆሞ እንደሚጠብቃት ተናግሯል። ስለዚህ አሁን ከእንዳልክ ጎን ሁኚ። ያብ እልህ ውስጥ ገብቶ ነው ብዬ ነበር። ቤርጎ የተያዘ ጊዜ ቅርታ ታርጊ ሚስቱ እንደምትመለስ ተናግሬ ነበር አው በእውነቱ በእውነቱ አንቺ ጥሩ ልጅ ነሽ ግን ያው ሶስዬ የምትገርሚ ሰው ነሽ እግዚአብሔር ያክብርሽ ተባረኪ አንድ ነገር ልንገርሽ ያ ባስመሳይ ነው ድሮ እልህ ይዞት እንጂ ፍቅር አይደለም በቃ ይሄ ጥርግ ይበል እንዴ ሲጀመር ሰበብ እየፈለገ ነው እንጂ ሊያድ ምጣት ራሱ ፈቃደኛ አይደለም ሄሉ ግን ምን ሆንሽ ነው ፈጣሪሽን ማመስገን አለብሽ ሲጀመር ከልጅቷ ጋር ተነጋግረው ነው። በጭራሽ ያ አልተሳካለትም። ፈጣሪ ነው የረዳሽ። ፈጣሪን ማመስገን አለብሽ። እውነት ለመፈመስ ነው አለቀ። በጭራሽ አፍቅሮሽ አይደለም እንዳትሸወጅ። ያ በጣም ወራዳ ነው። የእውነት ሄሉ ማርያምን አታልቅ፣ በደስተኛ መሆን አለብሽ። እንደሚያደራህን ለድራማም ቢሆን እስከ መጨረሻው ድረስ ወንድም ሆነች አንቺ አፍቅርሃት ብለህ እንዳትመጣ። አፈቀርኳ ራይት ራይት ልዑል ልዑል ጠንበለላይ ማለት ነው። ሄሉን አፈቀርኩ ብሎ ከመጣ እኔ ኮረንት ይጨብጣለሁ። ቃል ገባላችሁ አሉ ያሻሩ ደግሞ ያስጠጣኝ። ግን ግራ ገብቶኛል። ልዑልና ሄሉን ለምንድነው እንደዛ የተመጫሞጭት? ፕራንክ መስሎ የነበረ ብራንክ አላለችውም። እምነትታለሽ ቢኖር ልክ አለው። ምርጥ ጓደኛ ምርጥህ ሶሲ እግዚአብሔር ይባርክሽ። ሲጀምር ልዑል ነው ህይወትሽ በጠብጠይ ክሽን እ ደግሞ እሱ መከታ ነው ነው መርዝ አንጂነሽ መርዝ ትላለች። እንዲህ ሶስ እና ልክ አይደለሽም። ሁለት አመት ከምናምን አብረው ነበሩ። ሄሉ አሁን ነው የመጣችው። እሱ ይምረጥ እርፍ። የአንቺ ስከፋ ሄሉ ብራንክ ይመስላል። ከሉል ጋር የሰራሹ ድጋሜ አንድ እንዳታደርጊው። ያ ግን ከአንቺ ስህተት ነበር። የሚፈልገው ሲጀመር ያ ከድሮ ፍቅረኛ ጋር ልቡ አልቆረጠም። እሱ አልጋ ቤት እንኳን አግኝተሹ የእሱን ያክል አላካበድሽም። እሱ ግን አካበደው፣ ልቡ ፍቅረኛው ጋር ነው። ስለዚህ አትለምኙ፣ ይሂድ። አንቺም ከህይወትሽ አስወጪ። የምን መለማመጥ ነው? ድሮም አፍቅሮሽ አይደለም፣ ሶሻል ሚዲያ ላይ ስለታየ ሼም ይዞት ነው። ራስሽን ከሱ ህይወት አውጪ። ነገ ሌላ ቀን ነው። ይበቃሻል መሰባበር፣ ትላለች እህታችን። በእውነት እውነት ነው፣ እውነት ነው። ልቡ ለምን አትርቃትም? ጓደኝነትም ቢሆን በልክ ነው መሆኑ አለባችሁ። ምንድን ነው እንዲህ አጣምሮ የያዛችሁ ሁሉም ነገር ልክ አለው። ጓደኝነትም ቢሆን ማለት ነው። ልጁ ራሱ ያበደ ነገር ነው። የሆነ አስመሳይ ነገር ነው። ገና ከድሮም ፍቅረኛው ጋር ነው። ግን ይቺ ምንድነች? ሲፈልግ ዞር በይ፣ ሲፈልግ ነይ ሲላት ዝም ብላ የምትሽከረከረው ሲቀጥል ወይዘሪት ሄለን ልዑል ካጠገብሽ ካራቅሽ ስለ ሉል ስላነሳሽ አልጨርስልሽም። ሴቷን ግን በያት እንደፈለግሽ ማለት ነው። ሶ ሲንዳልክ እኮ በፈለግሽ ቀን ጠብቅሻለሁ ያለው አለ። የአብስራ ፍቅር ሳይሆን እልህ ነው እንጂ ፍቅር የለውም። ሄሉ አልጋ ላይ አይደለም ያገኛት። ሲጀመር ለጥቅም ነው የቀረባት ፍቅር አይደለም። ሄሉ ንጹሕ ልብ ስላላት ነው ሳትበላ ፈጣሪ ጠብቃት። ምንም የሄሉ ቤተሰብ አላከበረላትም። ከበረላት ሲጀመር ሄሉና ያብ አይለያዩ። ማውቆ ሄሉን ለመፈተን ነው፣ እሷ ለሱ ምን እንደምታስብ ለማየት ነው። ያብ ለምን በዚህ ና ክል ማስመሰል አስፈለገ? በእውነቱ አዎ፣ ዝም ብለሽ ነው የተቸገርሽው። ያብ እኮ አይወዳትም። ፈልጎ የመጣውን ነገር ነበረ። ከዛ ደግሞ ስሙ ስለጠፋ ለማስተካከል ነበር የፈለገው ከዛ ከሄለን ሲመጣ እንደዚህ ነው የሚሆነው፣ ማለት ነው። ለልጅቷ የሚቆረቆሩ ለሄለን የሚቆረቆሩ ሄለንን እንደ ልጅቷ አያከብራትም። እኔም ልውል ጋር የሆነ ነገር ይኖራታል ብዬ አላስብም። በትክክል እንደ ሄሉን እኮ ብዙዎቻችን እናውቃታለን። ዛሬ አይደለም የምናውቃት፣ ላመነችበት ነገር ወደ ኋላ ማትል፣ ለወደደችው ሰው መስዋዕት ብዙ መክፈል የምትችል ነች። እንኳን ሰው ልደርም ማለት ነው። ኮሜንት ለምዶ ደምሮ የምትፈርዱት እናንተ ፍቅረኛችሁ እያላችሁ ጓደኛ እንደዚህ ታደርጋላችሁ ማለት ነው። እኛ እኮ ፈር አሁን እኮ የፈርንበት እኮ ሄሉና ልዑል እኮ ስህተት አልሰሩም እያልን አይደለም። በመጥፎ ነገር ባታስቡም፣ ባይነሽ ሲታይ እውነት ነው ለአንድ ፍቅረኛ የሚሰማው ነገር ይሆናል። ግን ደግሞ የሱ ትልቁ ስህተት ይቺን ጎትቶ ማምጣቱ ነው። በቃ እንደዚህ ያደረገው ማለት ነው። ለማንኛውም እንደዚህ ነው ግን፣ ሶሲን ሰብስክራይብ አድርጓት። ሶሲን አስር ሺህ አስገባት፣ እኔን ሀያ ሺህ አስገቡኝ። ለምድ ግን ሰብስክራይብ ሳታረጉ የምታዩ ረታ ውግፍ ነው። ላይክ፣ ሼር፣ ሰብስክራይብ አድርጓት። ይከፈልበት ምን ችግር አለው? ዴስ ጀምር ፍቅር ሳይሆን በቀል ነበረ። ሄሎ አንቺም ጥሩ አላርግሽም እኮ ስህተት እኮ አለኩ። ግን ብዙትን ቢኖር ደግሞ እንትን ማለት አለባት። በቃ እሱ መታገስ ነበረበት። ኢቨን እሺ ከሷ ጋር ተለያይቶ ራሱ እኮ ኑሮ መኖር ይችላል። ኑሮ እየኖረ ማሳየት ነበረበት። እንዴት ነው ችን ጎትቶ አንጥቶ እሱ ልንቀበለው ምንችለው እያስመሰለ ስለነበር ነው ከመጀመሪያውም። ለማንኛውም ውዶች እየወዳችኋለሁ፣ መልካም ጊዜ የሆነላችሁ። ባይ ባይ